ይህ አዋዜ ግልብጥ ዓለም ነው። ለዳኝነት ያስቸግራል። የጠቢውን የፍቅር ያሻማል። እውነቱ ግን የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ከቀይ እጅጌ በተመዘዘ የባለቤታቸው የቀኝ እጅ መዳፍና ጠንካራ ጣቶች ካገጫቸው ስር እስካፍጫቸው ድረስ ተይዘው ወደኋላ ሲገፈተሩ ታይቷል። ፕሬዝደንቱን ሳይፈልጉ ገጻቸውን ወደ ግራ ዞር ያደረገ ግፍተራ ነበረ። ነገሩ እንዲህ ነው። የ47 ዓመቱ ጎልማሳ ፕሬዝደንት ኢማኑኤል ማክሮን ሪፑብሊክ ፍራንሴዝ የሚል የተጻፈበት አውሮፕላን ቬትናም መዲና ሃኖይ ለጉብኝት ይዟቸው አረፈ። የአውሮፕላኑ መውረጃ መሰላል ተዘጋጅቶ በሩ ተከፈተ። ፕሬዚደንቱ ወደ ተከፈተው በር መሃል ከቀኝ በኩል መጡና በግራ በኩል ከእይታ ተሰውረው ከቆሙት የ72 ዓመቷ ቀዳማይ እመቤት ባለቤታቸው ብሪጌት ማክሮን ጋር እንደማውራት አሉ። ይህ ሁሉ ሲሆን መሰሪ የአሶሺየትድ ፕሬስ ካሜራማን የካሜራውን ሌንስ እነሱ ላይ ተክሎ አድፍጧል። ልጅ እግሩ ፕሬዚደንት የጀመሩትን ጨዋታ የሚሆን ግሳጼ የመጨረስ ዕድል ግን አላገኙም። እሳቸው ከለበሱት ጥቁር ሰማያዊ ሱፍና ነጭ ሸቢዝ እጅግ ከተለየ ቀኝ ክንድ ተመዘዘና የእጅ መዳፉና ጠንካራ ጣቶቹ የፕሬዚደንቱን ካገጫቸው ስር እስካፍንጫቸው ድረስ ያዝ አድርጎ ወደኋላ ገፈተራቸው። አንዳች አፍረት ወይም ድንጋጤም ፊታቸው ላይ ውልብ ያለባቸው ሃያሉ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በደረሰባቸው ግፍተራ ያለ ፍላጎታቸው ፊታቸው ወደ ቀኝ ዞረ። ላፍታም ቢሆን ከጫማ ስንዝር ያልበለጠ ቢሆንም እንኳ ፕሬዚደንቱን ወደኋላም ገድገድ ያደረጋቸው ነበረ። ወዲያው ግን ፕሬዚደንቱ ምንም እንዳልተፈጠረ ሆነው ተስተካከሉና ከመሰላሉ በታች ወደሚጠብቃቸው የቬትናም ባለሥልጣኖች ለመቀላቀል ተስተካከሉ። መውረድም እንደጀመረው ባለቤታቸውን ጠበቁ። ብሪጌት ብቃሉ ማክሮን እጃቸውን ለመያዝ እንደ መሞከር ሲሉ ብሪጌት የመውረጃ መሰላሉን ሀዲድ መጨበጡን መረጡ። ፕሬዚደንት ማክሮን ከዚህ በኋላ ቬትናም የሄዱበትን ምክንያት ቢረሱት ይሻላል። በዓለማችን የሆነ ቦታ የሆነች አንዲት ነገር በቀጽበት በዓለም በምትረጭበት የሶሻል ሚዲያ ዘመን አጀንዳን መወሰን ያስቸግራል። አይቻልም ባይባል እንኳ አሁን የአዳም ዘር ከዚህ ጉብኝት የሚጠብቀው ዜና ሚስቲቱ ባልየውን ገፈተሯቸው ወይስ ምንድን ነው ለሚለው ምላሽ ማግኘት ነው። በእርግጥ ማክሮን ምላሽ ለመስጠት ሞክረዋል። ሁሌ እንደምናደርገው እየተቃለድን ነበር ብለዋል ለሃኖይ ጋዜጠኞች። ግን አልሰራም። ጉዳዩ ወዲህ ወደ አፍሪካ፣ በተለይ ወደ ኢትዮጵያ እንዲያም ሆኖ ቢያንስ አርባ ዓመት ወደኋላ ሄዶ በ97 መጀመሪያ ገደማ የተፈጸመ ቢሆን ኖሮ መልሳቸው ምናልባት ምናልባት ተቀባይነት አያጣውም ነበረ። ምክንያቱም የያኔዎቹ ኢትዮጵያውያን ወይዛዝርት ባሌማ ካልመታኝ ምኑን አፈቀረኝ ይሉ ነበር ይባላል። እዚህም ላይ ችግር ተፈጠረ። ዱላ የፍቅር መገለጫም ሆኖ ያውቅ ነበር ቢባል እንኳ ዱላ አቅራቢው አቶ እንጂ ወይዘሮዋ አልነበረችም። በኢትዮጵያም ቢሆን የሃኖዩ የፊት ወይም ሀበሻ እንደሚለው መንጋጭላ የሚያዞር ግፍተራ ወይዘሮዋ በባለቤታቸው ላይ ያሳረፉት ነው። የተገላቢጦሽ የማክሮን ስንቃለል እኮ ነው ምላሽ የትኛውንም አፍሪካዊ ወንድ ወይም ሴት አያሳምንም። ይበልጥ አናምንም ያሉት ግን ራሽያኖች ሆኖ መገኘታቸው ሁኔታውን አባብሶታል። ማክሮን የግንጭል ግፍተራው ቅርበታችንን የሚያሳይ ነው። ያሳዝናል። ለሴራ ንድፈ ሀሳብ ፋብሪካዎች ጥሬቃ ሆንን ብለዋል። የኤሊሴ ቤተ መንግስትን ገበና መሸፈን እንጀራው የሆነ ስሙ ያልተጠቀሰ አፈቀላጤ ደግሞ ጥንዶቹ ከፊታቸው የሚጠብቃቸውን መራራ ቁም ነገር ከመጋፈጣቸው በፊት ለመጨረሻ ጊዜ ያደረጉት ፈታ ዘና ቀልዳቸው ነው ብለዋል። ሲያክልም ማክሮን ከይፋዊ መንግስታዊ ሁነቶች በፊት ሚስታቸውን ተንኮስ በማድረግ መቀለድ መቃለድ ያፈቅራሉ። እሳቸውም ሚስቲቱ ሁሌ እንዳሁኑ ምላሽ ይሰጧቸዋል፣ በፍቅር ደግሞም እኮ ጥፊ እንኳ አይደለም ብለዋል አፈቀላጤው ማክሮን ይሄን ቀልዳቸውን ፈታ ዘና ማለታቸውን በጥፊ ተጠናፈሩ ተብሎ ተጣሞ መሰራጨቱ ለሳቸው አዲስ እንዳልሆነ ገልጸዋል። ሐኖይ ውስጥ ምክንያቱም አሉ፣ ባለፈው ከቱርኩ ፕሬዝደንት ጋር አንዲት የተቋጠረች ነገር እንደ ኮኬይን ተቆጥራ ኮኬይን ሲቀባበሉ ተብሎ ተወራብን። አሁን ደግሞ ትዳራቸው ሰላም አይደለም ባልና ሚስቱ ይናጫሉ ተብሎ እንሆ ተዘምቶብናል ብለዋል። ሁለቱም ግን አሉ ማክሮን፣ ውሸት ነው፣ ሁሉም ሰው እረጋ ሊል ይገባል ብለዋል። ይሁንና የራሽዋ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭና፣ ማክሮን የጀርመኑ ቻንስለር ሜርዝ፣ እንዲሁም የእንግሊዙ ጠቅላይ ሚኒስትር ስታርመር ባቡር ላይ ሳሉ ጠረጴዛው ላይ የነበረውን የተጠቀለለ ሶፍት ፔፐር መሪዎቹ ኮኬይን እየተቀባበሉ ነው ሲል ማህበራዊ ሚዲያ ላይ ያወጣው አሜሪካዊው ሴራ ዶላች አሌክስ ጆንስ ጉዳዩን በቀላሉ አላዩትም። የዛሬውን የአውሮፕላን ላይ ሁለት በታላቁ እየተነተኑ ይገኛሉ። ማክሮን ግን ከወዲሁ ሴራው የራሽያና የፈረንሳይ ቀኝ ኃይሎች ትብብር ነው ብለዋል። በሚስቱ የሚደበደብ ጭቁን ባል አድርገው ሊያቀርቡኝ ፈልገው ነው ብለዋል። የራሽያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ማካሮቫ በቴሌግራም ገጿ ስትጽፍ የፈረንሳዩ ፕሬዚደንት ራይት ሁክ አረፈባቸው ብላለች። ከቀኝ ወደ ግራ የታጠፈ ቅንፍዮች ቡጢ ማለት ነው ራይት ሁክ። ማካሮቫ ስትጽፍ ቀዳማዊት እመቤቲቱ የመዳፋቸውንና የእጆቻቸውን ጣቶች ጥንካሬ ዘንግተው ባላቸውን ጉንጫቸው ላይ በፍቅር ትንሽ ቆንጠር አደርጋለሁ ብለው ይሆን ስትል ጠይቃለች። ስትቀጥልም የባለቤታቸውን የሸሚዝ ኮሌታም አስተካከልኩ ብላ ሳታውቀው ፊታቸውን አነቡጫቸው ውስጥ ቢሆን ስትል ሌላ ጥያቄ አንስታለች። አንድ ፍንጭ ልስጣችሁ አለች ሩሲያዊቷ መሰሪ ዲፕሎማት ስታሳርግ ማን ያውቃል፣ የክሬምሊን እጅ ይሆናል ብላለች። ኢሳያስ እንግዲህ ጉዳዩ በዚህ ሁኔታ ያለው የአንድ ሀገር መሪ በአደባባይ አቀባበል ሊደረግለት ያ ሁሉ የማርሽ ባንድ ባለስልጣኖቹ በተገኙበት የሁሉም አይን ትኩረት ወደ እነሱ ጋር በሆነበት ቦታ ላይ አገጩን ይዞ እንደ መገፍተር ነው የተደረገውና በጣም ከባድ ነው። አስደንጋጭ ነው። እንግዲህ ማክሮን ያሉት ቀልድ አታውቁሞኝ ነው። እሳቸው ቀልድ ነው ያሉት ግን ትንሽ እኔ እንደው በራሴ በኩል እንዲሆነ ቀልድ የማይመስልበት ሁኔታ ነው የሚታየው ትንሽ ትንሽ ሀፍረት ወይም ያልጠበቁት ነገር ሆኖ የሆነ መገረም ነገር ፊታቸው ላይ ውልብ ሲል ይታያል። ማንም ሰው ላይ የሚችለው ነው። ፊታቸውን ወደ ቀኝ የዞረበት ኃይልና ትንሽ ወደ ኋላ ሄድበት ስታየው ትንሽ ከቀልድ ይጠነክራል። ለእኛ ነው እንግዲህ እውነቱ። ግን እሳቸው እንዳሉት የሰማኸው እኛ አልተጣላንም፣ እኛ ሁሌ በጨዋታና በፍቅር የሚኖሩ ስለሆነ ወደ ይፋ ወደ ቁም ነገር ከመግባታቸው በፊት በዚህ መልኩ ዘና እንደሚሉ ጨዋታቸውን በዚህ መንገድ አጠናቀው እንደሚገቡን የነገሩን እንደ ትንሽ ባግራውንድ ለመስጠት ሁለቱ የፍቅር ታሪክ ያላቸው ናቸው። በነገራችን ላይ የወይዘሮ ብሪጌት እድሜያቸው ሰባ ሁለት ነው። ባለቤታቸው ደግሞ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አርባ ሰባት ዓመታቸው ነው። በአሁኑ ዘመን 47 ዓመት ልጅግር ነው አይደል? ልጅግር ነው። አፍላጎ ለማሳሉ ሊባል የሚችለው እና እነዚህ ሁለቱ የፍቅር ግንኙነታቸው የተጀመረው የትምህርት ቤት ክፍል ውስጥ ነው። ቀዳማዊት እመቤቷ የአሁኗ፣ በአንድ ወቅት የአሁኑ የፕሬዚደንት ኢማኑኤል ማክሮን ሳይሆን የተማሪው ኢማኑኤል ማክሮን አስተማሪ ነበሩ። የአስተማሪና የተማሪ ፍቅር ነው። በነገራችን ላይ ወደ ትዳር የተለወጠ ፍቅር ነው። በመካከላቸው የሀያ አምስት ዓመት ልዩነት አለ። ነገር ግን በፍቅራቸው መሐል ይሄ ቁጥር ስታቲስቲክስ እንጂ ስሜት አይሰጥም። በዚህ አንጻር ሲታይ ሁለቱ የፍቅር ምሳሌ ናቸው ማለት ይቻላል። እና እንዲህ አይነት የፍቅራችንን ነው ብሎ ቢሉም አያስኬድም ልል አልችልም። ግን ደግሞ መቼም አንዳንድ ጊዜ ያው ብዙ ሰው የተስማማበት ነገር ሲሆን እውነትም ትቸገራለች። እና አሁን በ ሚዲያ ላይ እየዞረ ያለው ነገር ምንድን ነው? ሰውየው በሚስታቸው እንደተደበድበ አይነት ነገር ነው። ሌላው ምንድን ነው? የራሻዋ ቃል አቀባይ እንደዚህ ሲሪየስ አድርገው የያዙት እና የራሽያ ቴሌቪዥንም እንደዚህ ሚዲያ በጣም ተቀባብለውብታል። ለሚለው ደግሞ እንደምታውቀው በዚህ በዩክሬን ጉዳይ ራሽያ ለቃ መውጣት አለባት፣ አለበዛ እንወጋታለን፣ በተለይ ጦራችንን እናዘምታለን የሚለውን በአውሮፓ መሪነት እያስተጋቡ የሚገኙት ያው የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ናቸው። ስለዚህ የራሽያ ሚዲያ ደግሞ በዋነኛነት የአውሮፓ መሪዎች ላይ አቧራ የመበተን ዘመቻውን አጠናክሮ ቀጥሏል ነው የሚባለው። አሁን ባለፈው ወደ ዩክሬን ተያይዘው በባቡር ነው የገቡት፣ ይመስለኛል ከፖላንድ ነው የተነሱት። እና ሸሚዛቸውን ጠቅልለው ፊትና የአውሮፕላን አቀማመጡን ታቋለ ጠረጴዛ ማላቸው አድርገው ይሄ እንግዲህ መቼም በክሬምሊን ቤተ መንግስት እንዴት እንደሚያበሳጫቸው አስብ። የእንግሊዙ ስታርመር፣ የራሳቸው ማክሮን፣ እኚህ ደግሞ አዲሱ በጣም እውነቱን ለመናገር በጣም ምድር ላቸው መችለው ጦረኛ ልትላቸው ትችላለህ። የጀርመኑ አዲሱ ቻንስለር አንድ ላይ ሆነው እያወሩ የተሳሳቁ ማለት ነው እና መሀል ላይ የተቋጠረች ነገር አለች። በመልክ አንዲት እሷን ነገር በምን መንገድ እንዳቀረቡት ኮኬይን እየተቀባበሉ ሲያጨሱ እንደሆነ ተደርጎ የተሰራጨውና ለበርካታ ሰዓታት ዓለም በእውነትነቱ ተቀብሎ ትንሽ ድንጋጤና ግራ መጋባት ተሰምቶት ነበረ። ነገር ግን ያቺ ቁራጭ ወረቀት ጠረጴዛ ላይ የነበረችው ሲምፕሊ ወይ አፍንጫቸውን ተናፍጠው ወይ የሆነ ነገር አድርገት ጠቅላይ የተቀመጠ ሶፍትፔፐር ብቻ ነበረች እንጂ ኮኬን ተቆናጠሩ በመከፋፈል ወይ ሳብ ሳብ እንደሚያደርጎ አይነት አድርጎ ነው የቀረበባቸው። ይህንን በማሰራጨት በኩል ራሽያ ቁጥር አንድ ናት። እና ይሄ ቅድም የጠቀስኩት አሜሪካዊ ደግሞ የሴራ ዶላች አለ። ይህንን ለማስተባበል በጣም ጊዜ ወስዶባቸው ነበረ። ሁለተኛ ደግሞ ይሄ ኤአይ የምትለው አርቲፊሻል ኢንቴሊጀንስ በአማርኛ ሰው ሰራሽ አምሮ። ልንለው እንችላለን የሚጫወተው ሚና ቀላል አይደለም ሳያስ ስለዚህ እንግዲህ ይሄ ነገር በዝቶባቸዋል ማክሮን አሁን ደግሞ ቬትናም ብዙ ቢሊዮን ዶላር ስምምነቶች ለማድረግ ነበር የገቡት ለፈረንሳይም ለቬትናምም ታላቅ ወሬ ነበረ የሚያሳዝን ነው በወይዘሮ ጥፊ። አፈር በላል ይችላለሁ። አዎ፣ በጣም ምክንያቱም አስደንጋጭ እኮ ነው ዓለም ባልና ሚስት በዚህ ሁኔታ ላይ መከሰታቸው በራሱ ማለት ነው። እና እንግዲህ የእድሜ ልዩነታቸውም እንደው ምን ምን ሊናገሯቸው ይችሉ ነው ስሜታቸውን መቆጣጠር አቅቷቸው እንደዛ ሊሆን የቻሉት ብሎ እንደ የተናገሯቸውን ነገር ለመስማት ሁሉ እኮ የሚያጓጓ ነው። አሁን በየደረሱበት ጥያቄውም የሆነ ስለ ቪየትናም ጉብኝታቸው ማክሮን መቼም መናገራቸው አይቀርም። ይሁን እንጂ ይሄ ማህበራዊ ሚዲያ ያለውን ጥንክ ኃይል ታውቃለህ። ገና በየደረሱበት ቦታ ለአንድ ሰሞን ይሄ ጥያቄ የሚከተላቸው ይመስለኛል። ወደ ሀገራቸው ሲመለስም የፈረንሳይ ጋዜጠኞች ለፕሬዝደንታቸው የሚያቀርቡት እንግዲህ፣ ይሄ የሚሆነው ከዛ በተረፈ የውስጥ አዋቂ የሚባል ነገር ይመጣል በኋላ ላይ ብሮች ይወጣል። አሁን ይከፈላሉ። እዛ አውሮፕላን ውስጥ የነበረ አብሮ የነበረ ገብተዋል ከፍተኛ ባለስልጣን ሊሆን ይችላል፣ ወይም ደግሞ በር የከፈተውም ሰው ሊሆን ይችላል፣ ከቪየትናም በኩል የሴኩሪቲ ሰውም ሊሆን ይችላል። እና ምን ሰማችሁ፣ ምን ጆሯችሁ ውስጥ ገባ የሚል ጥያቄ ጋዜጠኞች ያቀርባል። ይከፍላሉ። አሁን እዚህ ውስጥ የሚወለድ ታሪክ አለ። እውነት ጠብ ነበረ ጠቡ ከነበረ፣ ምን ነበር ጠቡ? ምን ነበር የተባባሉት? ይሄ ትልቅ ወሬ ነው። ስኮፕ ይባላል። ይህን ወሬ እንግዲህ የሚያገኝ ሚዲያ ያው በመለዋል የሚበተናል፣ ይጠቀሳል ማለት ነው። እና ትልቅ የወሬ ፍሪዳ ሆናል ማለት ነው። ስለዚህ ማክሮን እንደው ቢያንስ ስለሚቀጥሉት ጥቂት ሳምንታት ይህን በማስተባበል መድከም ይኖርባቸዋል። ነገር ግን ከጀርባ እንግዲህ አንድ ምንጭ ሁለት ምንጭ አለ ሶስት ምንጭ አለ እየተባለ ብዙ ታሪክ ይወጣል ተብሎ ይጠበቃል።